ሰላም ሰላም የቻይነኛ ቋንቋ ዩቲዩብ ቻናል ተከታታዮቼ እንደምን አላችሁ? በባለፈው በክፍል ሀያ ስምንት የቻይነኛ ቋንቋ ትምህርት በሚል ብዙ ቃላቶችን ተነጋግረናል ማለት ነው። ውድ ቤተሰቦቻችን እንግዲህ ወደ ዛሬው ክላሳችን ከመግባታችን በፊት ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ላልደረሳቸው አድርሱ። ሸር፣ ሰብስክራይብ እያደረጋችሁ ያላችሁም ደግሞ ያያችሁትም በደንብ አጥንታችሁ ፍሬ የሚያፈራ እንዲሆን በደንብ እንድታለማመዱት ማለት ፈልጋለሁ። ከዚህ በተጨማሪ ዛሬ ይዤላችሁ የመጣሁት እጅግ በጣም አሪፍ ወይም ደግሞ በማህበራዊ ሕይወታችን ውስጥ ዋና የምንለው ወይም ትልቅ አስተዋጽኦ አለው የምላቸውን ቃላቶች ይዤላችሁ መጥቻለሁ ማለት ነው እንግዲህ የዛሬው ክላሳችን የሚጀምረው ማለት ነው አንድ መሰረታዊ ወርድ አለ። ከዛ መሰረታዊ ወርድ ጋራ ሌሎችን እየጨመርኩኝ እነግራችኋለሁ ማለት ነው። እንግዲህ የመጀመሪያው እንግዲህ ጓደኛ ማለት በቻይነኛ ምን ምን ልንል እንችላለን፣ ወይም ደግሞ ምን ማለት ነው ስንል በቻይነኛ እንዲህ ነው ማለት ነው የሚባለው ፓንዮ ፓንዮ ፓንዮ ፓንዮ ፐንዮ ፐንዮ ፐንዮ እንላለን ማለት ነው። እንግዲህ ጓደኛ እንግዲህ የተለያየ ጓደኛ አለ። የሴት ጓደኛ፣ የወንድ ጓደኛ፣ እንዲሁም ደግሞ ረጅም ጊዜ ወይም ደግሞ በጣም ከልጅነት ውስጥ ጀምሮ ሰው ጓደኛ ሊኖረው ይችላል። ደግሞ አዲስ ሲሆን ደግሞ ጓደኝነት ሲያበጅ ወይም ደግሞ ጓደኛ ሲያበጅ ወይም ደግሞ ጓደኛ ሲያፈራ አይነት አለው ማለት ነው። ስለዚህ የተለያየ አይነት ጓደኛ አለ ማለት ነው። ስለዚህ ጓደኛ በቻይነኛ ምን ይባላል ብለን ስንል ምንድን ነው? ፓንዮ ፓንዮ ፓንዮ ፓንዮ ፓንዮ ሰከንድ ትሆናለህ ማለት ነው። ፓንዮ የሚለው ፓ ሲል እንግዲህ ጂ ትዋጣለች። በየትኛውም ሁኔታ ቢሆን ጂ በቻይነኛ ቋንቋ አትነበብም ትዋጣለች፣ ማለት ስለዚህ፣ ፓንዮ ፓንዮ እንላለን ማለት ነው። ፓን የሚለው ሰከንድ ነው ያለው ማለት ነው። ዮ የሚለው የለውም ግን ፎነቲክሱ ልክ እንደ አራተኛ ቶን ቆረጥ ያለ ነው ማለት ነው። ወይም ደግሞ ኒውትራል ናት ማለት ነው ዮ የምትለዋ ማለት ነው። ስለዚህ ፓንዮ እንላለን ማለት ነው። ሌላኛውና ሁለተኛው ናን፣ ናን ፓንዮ፣ ናን ፓንዮ ናን ፐንያው ናን ፐንያው ናን ፐንያው ናን የሚለው ወንድ ማለት ነው እንግዲህ ጾታ ስንገልጽ እንግዲህ ናን እንላለን ናን ማለት ወንድ ማለት ነው ፐንያው ማለት ማለት ነው ፍሬንድ ማለት ነው ወይም ደግሞ ጓደኛ ማለት እንደሆነ ተነጋግረናል ማለት ስለዚህ ሁለቱ ናን እና ፐንዮ ሁለቱ በአንድ ሲጣመሩ ማለት ነው የወንድ ጓደኛ ወይም ደግሞ ቦይፍሬንድ የሚለውን ይገልጻል ማለት ነው። ስለዚህ ናን ፐንዮ ናን ፐንዮ እንላለን ማለት ነው። ናን ፐንዮ ካልን የወንድ ጓደኛ ወይም ደግሞ ቦይፍሬንድ የሚል ትርጉም ይኖረዋል ማለት ነው። እስኪ አብረን እንበለው ናን ፐንዮ ናን ፐንዮ ናን ፐንዮ ናን የሚለው ሰከንድ ቶን ነው ያለው ማለት ነው። ናን ናን ፐንዮ ናን ፐንዮ ፓን የሚለውም ሰከንድ ቶን አለው። ስለዚህ ሰከንድ ሰከንድ ቶን አላቸው ማለት ነው። ስለዚህ ናን ፐንዮ ምንድን ነው አልኳችሁ? የወንድ ጓደኛ ወይም ደግሞ ቦይፍሬንድ ማለት ነው። ቦይፍሬንድ ማለት ነው። ስለዚህ ወደ ሶስተኛው ስንመጣ የሴት ጓደኛ ወይም ደግሞ ገርል ፍሬንድ በቻይነኛ ምን ይባላል የሚለውን እነጋገራለን ማለት ነው። ስለዚህ ገርል ፍሬንድ በቻይነኛ ምን ማለት ነው ስንል ኒ ኒ ኒ ፓንያው የምትለው ሰርድቶናት ኒ እንግዲህ ኤንዩ ትባል ትጻፍና እላዩዋ ላይ ዶት ዶት አለባት። ዩ ላይ ማለት ነው፣ ዶት ዶት አለባት። ከዛ በኋላ ሰርቶናለሁ አለ ማለት ስለዚህ፣ ኒው ፐንያው፣ ኒው ፐንያው፣ ኒው ፐንያው፣ ኒው ፐንያው ካል ገርልፍሬንድ ማለት ነው። ኒው ፐንያው፣ ኒው ፐንያው፣ ኒው ፐንያው፣ ኒው ፐንያው፣ ኒው ፐንያው ንላለም ስለዚህ ገርልፍሬንድ ወይም ደግሞ የሴት ጓደኛ ወይም ደግሞ ፍቅረኛ ማለት ነው። እንግዲህ የሴት ጓደኛ ኒ ፐንዮው ማለት ፍቅረኛ ወይም ደግሞ የሴት ጓደኛ ከሆነ ናን ፐንዮው ከሆነ ደግሞ የወንድ ጓደኛ ወይም ደግሞ ለሴቷ ፍቅረኛዋ ማለት ነው። ኒ ፐንዮው ካልን ደግሞ ለወንዱ ፍቅረኛው የኔ ገርልፍሬንድ ናት ብሎ ሊያስተዋወቅ ይችላል። ሴቷ ደግሞ የኔ ቦይፍሬንድ ነው ብላ ልታስታውቅ ትችላለች። ወይም ደግሞ ፍቅረኛ ይሄ ነው ልትል ትችላለች። ወንዱ ደግሞ ፍቅረኛ ይሄ ናት ብሎ ሊያስተዋውቅ ይችላል ወይም ደግሞ ሊነግር ይችላል ማለት ነው። ስለዚህ አሁን ለምሳሌ የኔ የኔ የኔ ገርል ፍሬንድ ናት ቢል ታሽ ታሽ ወደ ኒ ፓንዮ ይላል ማለት ነው። ስለዚህ ንዩዩ ማለት ሴት ማለት ነው። ስለዚህ ናን ንዩዩ ካልብንልን ለምሳሌ የምንላለን ሴት ወንድ ማለት ሴት ወንድ ናን ንዩ ናን ንዩ ካል ናን ንዩ ሴት ወንድ ማለት ነው። ስለዚህ ይሄ ጾታን የሚያመለክትልን ነው ማለት ነው። ሌላኛው ሌላኛው ጓደኛ ብዙ አይነት ነው እንደተነጋገርን። ስለዚህ ጥሩ ጓደኛ በቻይኛ ምን ልንለው እንችላለን? ምን ይባላል ብለን እዚህ ጋ ብንጠይቅ ምን ማለት ነው ብንል፣ ወይም ደግሞ ጥሩ ጓደኛ ማለት በቻይነኛ እንዴት ጥሩ ጓደኛ ነው ብለን ልንገልጽ እንችላለን ብንል፣ ሃው ፐንዮ፣ ሃው ፐንዮ፣ ሃው ፐንዮ እንላለን ማለት ነው። ሃው ፐንዮ ምንለው፣ ሃው ማለት ጉድ ማለት ነው። ፐንዮ ማለት ፍሬንድ ማለት ነው። ስለዚህ ጉድ ፍሬንድ ይሆናል ማለት ነው አይደለም? ከዛ በኋላ ደግሞ ጥሩ ጓደኛ የሚለውን ትርጉም ይይዛል ማለት ነው። ሀው የሚለው ሰርድቶን አለው ማለት ነው። ቪ ቅርጽ ያላት፣ ቪ ቅርጽ ያላት ማለት ነው። ቪ ቅርጽ ያላት ሰርድቶን ማለት ነው። ስለዚህ ምን አልኳችሁ? ምን አልኳችሁ? ሀው ፐንዮ፣ ሀው ፐንዮ እንላለን ማለት ነው። ስለዚህ ጥሩ ጓደኛ ጉድ ፍሬንድስ ይሆናል ማለት ነው ትርጉሙ። ሌላኛው በጣም የረጅም ጊዜ ጓደኛችንን የረጅም ጊዜ ጓደኛዬ ነው ለማለት የረጅም ጊዜ ጓደኛ በቻይነኛ ምን ይባላል ብለን በቻይነኛ ለመግለጽ ብንፈልግ ምን እንላለን ማለት ነው? ምን እንላለን ላው ፓን ያው ላው ላ ላ ማለት አሮጌ ማለት ነው ትርጉሙ አሮጌ ወይም ደግሞ ሎንግ ታይም ማለት ነው ስለዚህ ላ ማለት ወይም ደግሞ የረጅም ጊዜ የልጅነት ጓደኛዬ ነው ወይም ደግሞ የልጅነት ጓደኛዬ ነች ማለት ኖርማል ፍሬንድ ምናምን ሆኖ ግን ረጅም ጊዜ የቆየ ጓደኛ ፍቅረኛ ያልሆነ ማለት ነው ረጅም ጊዜ ዝም ብሎ ኖርማል ግንኙነት ያላቸው እነዚህ ረጅም ጊዜ ጓደኝነት ያላቸው ማለት ነው። ምን ይባላሉ ማለት ነው? ረጅም ጊዜ በጣም ጥሩ ጓደኛ ሆነው ረጅም ጊዜ አብረው ለረጅም አብረው ያደጉ እስካሁንም ደግሞ ጓደኛ የሆኑ ምን ይባላሉ ማለት ነው? ላው ይባላሉ። ላው ፈኛው ማለት እንችላለን ማለት ነው። ለምሳሌ አንድ ሰው ከሕፃነቱ ጀምሮ ያይዞት ያደገው ጓደኛ እና በኋላ ላይ ወይ በስራ አጋጣሚ ሊሆን ይችላል ወይ ደግሞ በሆነ ጨዋታ አጋጣሚ ወይም መንገድ ላይ ሰው ብዙ በብዙ አጋጣሚዎች የሰውን ልጅ ሊተዋወቅ ይችላል። በዛ አጋጣሚ የሚተዋወቃቸው ጓደኞቹ እና መጀመሪያ የሚያውቀው ጓደኛው ይለያያል። ስለዚህ ከመጀመሪያው ጀምሮ የሚያውቀው ለረጅም ጊዜ የሚያውቀው ጓደኛው ወይም ደግሞ አብሮት ያለ ጓደኛ ጥሩ ጓደኛ ከሆነ ላው ፐንዮ፣ ላው ፐንዮ፣ ላው ፐንዮ እንግዲህ ረጅም ጊዜ የቆየ ጓደኛ ማለት ነው። የረጅም ጊዜ ጓደኛ የሚል ትርጉም አለው። የረጅም ጊዜ ጓደኛ ማለት ነው እንግዲህ ላው ፐሚ ይውካል። ስለዚህ አንድ አለ አንድ ደግሞ በጣም የማይጠበቅ ምንድነው በጣም ደስ የሚለኝ ብዙ ጊዜ ህፃናት ወይም ደግሞ ስታገኙ፣ ቢያንስ መንገድ ላይ ምናምን ልታገኙ ትችላላችሁ እና። እነዛ ምን ይባላሉ ስንል ምን ብለን ልንጠቅሳቸው ወይም ደግሞ ምን ብለን በቻይነኛ እንዴት ልንል እንችላለን? ምን ጓደኛ ልንችላለን እንችላለን ብንል ሲያው እንላለን። ማለት ሲያው ማለት ትንሽ ማለት ነው። ሲያው ፐንዮ እንላለን ማለት ነው። ሲያው ሲያው ማለት ትንሽ ነው። ፐንዮ ማለት ደግሞ ፍሬንድ ነው። እንግዲህ ሲያው ፐንዮ፣ ሲያው ፐንዮ፣ ሲያው ፐንዮ፣ ሲያው ፐንዮ ሲያው ፐንዮ ሲያው ፐንዮ ሲያው ፐንዮ እንላለን ማለት ነው። ቻይልድ ወይም ሕጻናት ማለት ነው። ግሱ ለቻይልድ ማለት ነው። ሲያው አሁን ለምሳሌ መንገድ ላይ ሲያገኘው ሲያው ፐንዮ እንላለን ማለት ነው። ጀስት የማይታወቁ ስለሆኑ ሕጻን ስለሆነ ሲያገኘው ምን ይላል? መንገድ ላይ ማለት ነው። ሲያው ፐንዮ ነው የምትሉት ማለት ነው። ያንን ሕጻን ስለዚህ ሲያው ፐንዮ ማለት ቻይልድ ማለት ነው። ወይም ደግሞ ስታገኙቸው ህፃናቱን የማታውቁት ህጻናት ስታገኙት በቻይንኛ የምትሉት ምንድነው? ሲያው ፐንዮ ኒሃው ትላላችሁ። ኒሃው ሲያው ፐንዮ ሰላም ነው ማለት ነው። ሲያው ፐንዮ የትየርክ ነው ብትሉት ያ፣ እንደዛ እያላችሁ የተለያዩ ነገሮችን ለመጠየቅ ስትፈልጉ፣ ምንም ሰሙንም ምንም አታውቁትም፣ ሲያው ፐንዮ ብላችሁ ነው የምትጠሩት ማለት ነው። ስለዚህ ሲያው ፐንዮ ማለት ትንሽ ትንሽ ጓደኛ ወይም ደሞ ህፃናት፣ ህፃን ማለት ነው። ሌላኛው እና የመጨረሻው አንድ ሰው እስከ ዛሬ ጓደኛ ላያበጅ ይችላል ማለት ነው። እስከ ዛሬ ጓደኛ ላያበጅ ይችላል እና ጓደኛ ማበጀት ፈልጋለሁ ወይም ደግሞ ጓደኛ ማድረግ ፈልጋለው ወይም ደግሞ ማፍራት ፈልጋለው ቢል ለምሳሌ ጓደኛ ማፍራት የሚለው በቻይነኛ ምን ማለት ነው ስንል ምን ይላል ማለት ነው። ጃው ፐንዮ ጃው ጃየው እንግዲህ ሜክ ፍሬንድስ ማለት፣ ሜክ ፍሬንድስ። አሁን ለምሳሌ እስከ ዛሬ የተዋወኳቸው ጓደኞች እንዳሉ ሆነው ዛሬ አዲስ ጓደኛ መፍጠር ብፈልግ ወይም ደግሞ አዲስ ጓደኛ ማግኘት ብፈልግ ወይም ደግሞ መተዋወቅ ብፈልግ ፍሬንድ እንሆን ስል ወይም ጓደኛን ነው ማፍራት። ጓደኛ ማፍራት አሁንም ይቀጥላል፣ በሰው ልጅ ህይወት ውስጥ አለ። ዛሬ የሰው ጓደኛ ሊያበጅ ይችላል፣ ነገ ተነገ ወዲያ ዋቴቨር፣ በህይወቱ ውስጥ ጓደኛ ያለ ነው፣ በሆነ አጋጣሚ ስለሚገናኝ ማለት። ስለዚህ ጃው ፓንዮ፣ ጃው ፓንዮ ሜክ ፍሬንድስ ማለት ነው። ጃው ፓንዮ፣ ጃው ፓንዮ፣ ጃው ፓንዮ፣ ጃው ፓንዮ፣ ጃው ፓንዮ። ጃው የሚለው ፈርስቶ ነው። ጃው ብዙ አይነት ትርጉም አላት። ጃው ማለት አንደኛ ሜክ ፍሬንድ ነው። ሁለተኛ ክፍያም ይሆናል። ፔ ፔ ገንዘብ ለምሳሌ ጃው ቼን እንለሁ ለምሳሌ ገንዘብ መክፈል ማለት ነው። ፔ ማለት ነው ትርጉሙ ፔ የሚል ትርጉም አለው። ብዙ አይነት ብዙ አይነት እንትን አላት ከሌላ ፊደሎች ጋር ስት ስትጣመር ብዙ አይነት ትርጉም አለት ማለት ስለዚህ እኔ ይዤላችሁ የመጣሁት ለዛሬ ያው ፓንግ ያው ከአልኩ ካልኩ ሜክ ፍሬንድስ ለምትሉ አብቻ ምክንያቱም የዛሬ ታይትላችን ፍሬንድስ የሚል ይዤ ስለመጣው ያው ፓንግ ያው ያው ፓንግ ያው ያው ያው ሲል ያው ያው ስትሬት የሆነ ድምፅ አለው ፓንግ ያው ሲል ደግሞ ሰከንድ ፓንግ ያው ሰከንድ ትሆናለህ ማለት ስለዚህ ያው ፓንግ ያው ማለት ጓደኛ መፍረት ወይም ደግሞ ሜክ ፍሬንድስ ማለት ነው ማለት ነው። ስለዚህ ከመጀመሪያው ጀምረን አንድ ጊዜ ደግመን እንበል። ፓንዮ የሚለውን እንግዲህ አትረሱትም ምክንያቱም በእያንዳንዱ ቃል አብሬ እየጨመርኩ እየጨመርኩ ብዬላችኋለሁ። ምክንያቱ ተደጋጋሚ ሲደገም ያ ነገር ሀቢችዋል ይሆን እና ይደገምና ማለት ነው እንትን ይላል ማለት ስለዚህ ፓንዮ ያው ፓንዮ ናን ናን ይህንን እንላለን ማለት ነው። ስለዚህ እነዚህ በሙሉ ዛሬ የነገርኳችሁ ማለት ነው አዲስ ቃላቶች ናቸው። በደንብ አድርጋችሁ ተዋወቁ። አዲስ ጓደኛ ፍጠሩ ስለዚህ ስትፈጥሩ ደግሞ ስለ ጓደኝነት እንዴት ማለት እንዳለባችሁ ብዙ ነገሮች ይኖራሉ ማለት ስለዚህ ውድ ቤተሰቦቼ እኒህን ዛሬ ያመጣሁላችሁን ወይም ደግሞ ዛሬ የሰራሁላችሁን ክላስ ወይም ደግሞ ቪዲዮ በደንብ አድርጋችሁ እንድትለማመዱ እፈልጋለሁ ጥሩ ጓደኛ በቻይነኛ ብዙ አይነት ጓደኛ አለ ኖርማል ጓደኛ አለ ፎቶንፓኛው የሚባል አለ እነሱ እነሱን ሁሉ እንዴት ነው የሚለውን በጣም መለማመድ ይጠይቃል እና የእናንተ ጥረት በጣም አስፈላጊ ስለሆነ በደንብ ደጋግማችሁ እንድትለማመዷቸው ፈልጋለሁ። ላይክ ሻር፣ ሰብስክራይብ እያደረጋችሁ ላልደረሳቸው አድርሱ። የዛሬ የክፍል ሃያ ዘጠኝ ክላሳችን በዚህ ይጠናቀቃል ማለት ነው። ሳምንት በሌላ ክላስ እስከምንገናኝ መልካም ሳምንት ይሁንላችሁ። ወዳችኋለሁ። አገራችን ኢትዮጵያን ሰላም ያደርግልን። ባይባይ። ሰላም ሰላሙኑ